ብለሽ ነው ነው። ከኤቢ ጋር ግን በምን ተጣላችሁ? ነው አረ፣ ያዝም ብላ በቀላል ነገር እኮ ነው ያኮረፈችው። እሷን ነጭናጫ ብትሆን በጣም የሚያበሳጫት የናታን ጉዳይ ነው። አረ እኔ ምንም አላደረጉ። ከደበረ ደግሞ ከናታ ርቃለች። ችግር የለውም። እንደዛ ነው የሚሻልሽ። በጣም እልኸኛ ናት። ሰላም እስኪ ጸጉሩ ይነካኪ። ለምን? በቃ ደስ ስለሚለኝ። እናትሽ ጸጉርሽ እናት ዳጉስሽም ነበር እንዴ? ምን ነው ምን ነው ዝም አልሽ?

አባትሽ ነኝ። አድርጊ የምልሽ ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው፣ አባዬ? ክፈችው አልኩሽ አንቺ እውነትና ንጋት እያደር ይጠራል እንዲሉ ዳጣ ከገባችበት ማጥ ለመውጣት ትንሽ ብቻ ቀርተዋታል። ታዲያ እሷን ወደ ጉድጓድ ቆፍረው ለመክተት የፈለጉት እና አበጌለሽ ራሳቸው በቆፈሩት ጉድጓድ ሊገቡ ነው። አንዳንድ ጊዜ የክፋት ጥጎች ራሳችንን መልሰው ወደ ውስጥ እንደሚከቱን አናውቅምና፣ ሰላም ጤና ይስጥልን አድማጭ ተመልካቾቻችን እን ዳጣ ድራማን ክፍል አራት ይዤላችሁ ቀርቤ ያለው ተከታተሉኝ ዘንጋ በዝጓችሁ ባለፈው ክፍል እንግዲህ ዳጣ ወርቅ ሰርቀሻል፣ ውድ ጌጣጌጦችን ሰርቀሻል ተብላ ወደ እስር ቤት እንድትጣል እናትየዋ ፈርደውባት ነበር። ታዲያ አባትም ግራ በመጋባት ላም ሰዓት ወለደች እንዳትልሰው ፈጃት እንዳትተው ልጅዋ ሆነባት እንደተባለው ግራ በመጋባት ስሜት ሆነው ነበረ። ልጃቸው ከቤት ወጥታ ስትሄድባቸው ምን አይነት ስሜት ይሰማቸዋል የሚለውን አሁን አብረን እንመለከታለን። ላይክ አድርጉ። እንግዲህ አበጌለሽ ዳጣን ጠልፋ ለመጣል እያሰበች በነበረችበት ቅጽበት ዛሬ እውነታዋ ሊወጣ ፊትለፊቷ ያለው ነገር ተጋርጦባታል። ታዲያ ዛሬም እንደተለመደው እናትየዋ በቃ ለፖሊስ ትሰጥልኝ፣ ከዚህ ቤት ትውጣልኝ ብለው አንቀውም ሊገሏት ትንሽ ሲጋራት አባት ደርቼ እባክሽን ብለውም ወደዛ ገፍተራ አድርገው ልጃቸውን ያስለቅቋታል። የሆነውን ነገር ማመን ቢያቅታቸውም ግራ እየተጋቡ ወደ ምኝታ ቤት ዳጣን ይዘዋት ይገባሉ። ደረጀም ዳጣን ጥያቄ ያቀርባል። ይኸውልሽ እኔ ልጅ የጠፋው ነገር እጅግ በጣም የሚከብድና ውድ ነገር ነው። ስለዚህ በእሷ ደግሞ አትፍረችባት፣ እሷም ወድ አይደለም ግን እውነታውን እስኪ ልጄ ንገሪኝ ብለው ይጠይቃታል። ዳጣ ይህንን ከአባቷ አንደበት በመስማቷ ልቧ ቢሰበርም፣ አዎ ድሩዬ ስለሆንኩኝ፣ አዎ ጎዳና ተዳዳሪ ስለሆንኩኝ ብትጠረጥሩኝ ምንም አይደንቅም። ነገር ግን እኔ የፈለገ ቢርበኝ፣ የፈለገ ቢጠማኝ ቤተሰቦችን እንደዚህ አላደርግም። ከገንዘቡ ይልቅ ውድ ቤተሰቦቼ ይበልጡብኛል። አዎ ትናንትና ሰርቄያለው። አዎ ባለፈው ህይወቴ ብዙ መጥፎ ነገሮችን አድርጌያለው። ነገር ግን እነ ብሩኬን ካገኘው በኋላ ተለውጫለው። አይደለም እንኳን አሁን እኔን የመሰሉ እህቶች ሳገኝ፣ ብላም እየተርበተበተች ለማስረዳት ትሞክራለች። አባት ግራ በመከባት ታዲያ ቆይ ማ ሊወስደው ይችላል ብሎ ይጠይቃል። ግን አንተስ ምን ነው እኔ የወሰድኩት መሰለህ እንዴ? ትለዋለች አይ እንደዛ ሳይሆን እስኪ ልጄ አንቺ እስኪ ፍረጂ፣ ይህ ውድ ነገር እንዴት ሊጠፋ ቻለ? እንግዲህ እህቶችሽም አብረው እዚህ ቤት ሲኖሩ አንድ ቀን ዕቃ ጠፍቶ አያውቅም። ታዲያ አሁን ማን ወሰደው ይባል? ሰላምም ሰላም ነች፣ ግቢውንም እያየሽው ነው፣ አስተማማኝ አጥር ነው ብሎ ይላታል። ይህንን ስትሰማ ዳጣ ግድ የለም እውነት መውጣቱ ስለማይቀር በቃ አባቴ፣ ግን አንድ ነገር ልንገርህ፣ እኔ ይህን ነገር አላደረግኩትም ብላ ትለዋለች። እሺ በቃ ብላ እሷ ወደ ውጭም ትወጣለች። አባትም በተጋዜ ያለም ቁጭ ብሎ ግራ በመጋባት ምኝታ ክፍሉ ነበር። ታዲያ ባለቤቱ ትመጣለች። ለማረጋጋትም ይሞክራል። ነገር ግን ልትረጋጋ በፍጹም ፈቃደኛ አይደለችም። ልጅቷን ለፖሊስ አስይዝልኝ ያለበልዛም ከቤት ትጣልኝ እያለችን ትከራከራለች። መቼም እሴት ልጅ ደን አድርጎ ጥሩ ቃላቶችን ሲነግሯት ልቧ ተለል ማለት አይቀርም። ና ልቧን ለማታለል ሲባል አቶ ደረጀ ቀስ በቀስ እያዋዛ እን እንዴዜ አይደለም እኛ ቀስ በቀስ እያለን አጣርተን ለፖሊስ አሳልፈን መስጠት የለብንም። ከቤትም እንድትወጣ በፍጹም አናደርጋትም። ምክንያቱም ከቤት ከወጣች ሌላ ነገር ይፈጠራል። ገንዘቡን ደግሞ እጅ ውስጥ እስከያስገባ ድረስ እኔ ጠይቃታለሁ። እባክሽን ተረጅኝ ብሎም ይላታል። ግራ የገባት እናት እንዴት ይቺ ልጅ ከየት ያመጣት አሁን እውነታውን ካልነገረችኝ የትም ንቅንቅ የለም ትላለች ይህን የነፍሱ ጅግ በጣም አብዝታ ትጨነቃለች ምክንያቱም እውነታውን ያወቀችበት ስለመሰለው ታዲያ አቶ ደረጀም ነገሩን ቀየስ አድርጎ የጓደኛዬ የሰለሞን ልጅ ናት ታዲያ አንቺም መልካምና ቀና ሴት ስለሆንች ምን አለበት እግዚአብሔር ከሰጠን በረከት ይዘናት አብራ ብታድግ ይኸው ናታንን እስኪዘን የለ እንዴ ይላታል። ታዲያ እግዚአብሔር የሰጠንን በረከት እና አንቺ ደግ ሴት ነች ሲላት ልቧ ተለል አለና በስስት ዓይን እየተመለከተችው ለካ እውነት ነው የሚል አይነት ስሜት ከፊቷ ላይ ይነበባል። በፈቃደኝነት እሺ ማለት አንደበቷ ላይ ባታወጣውም ፊቶቿ ግን ይሁን በቃ ግድ የለም የሚሉ ይመስላሉ። አቶ ደረጀ ተነስቶ ግንባሯን ሳም እያደረገ በፍቅር ያባብላታል። ታዲያ ፍቅር የማያሸንፈው ነገር የለምና ልቧ ሽንፍ ብሎ ከእግሩ ስር ይወድቅለታል። ይህኔ ነበር ልቧ ሽንፍ ብሎ ከእግሩ ስር ሲወድቅለት በደግ አድርጎ በእጁ ይዞ የራሱ ማድረግን የፈልገው። ታዲያ እቺ መልካምና ቀና ሴትን በቃሎቹ አታሉና አባብሎ ወደ ራሷ እንድትመለስ ካደረጋት በኋላ ግድ የለም ገንዘቡን እኔ ራሴ አምጥቼ በእጅ ይሰጥሻለው። ይላታል። የነደደውን እሳት በመልካም ቃላት ያጠፋቸዋል። ታዲያ ይቺ እናትም በሀሳብ ተስማምታ እተማመንብሃለው ትለዋለች። እሱም እርግጠኛ ነኝ በደንብ አድርገዋለው ውሀን ይንሳኝ ብሎ በሚወዳት ልጁ ይምልላታል። እናት ይህን ጊዜ ነበረ ልቧ መቶ ፐርሰንት እርግጠኛ የሆነው። በሌላ በኩል ናታን ከዳጣ ፍቅር ሳይዘው አይቀርም፣ ሳይጀማምረውም አልቀርም። ውሃ ቅብጥብጥነቷ እጅግ በጣም ደስ የሚል ነው። ትቀብጣለች፣ አሁንም እንደ ልጅ ያደርጋታል። ነገር ግን እድሜዋ ትልቅ ቢሆንም እሷ ልጅነቴን አልጨረስኩም የምትል ትመስላለች። ታዲያ ናታንን ኬክ ጋብዘን እባክህን ትለዋለች እሱም ዳጣ እሺ ካለችሽ እጋብዛችኋለሁ ይላል። እንደምንም ብላ ዳጣን ታሳምናታለች። ዳጣ ቢከፋትም የትናንት ሕይወቷ የለመደች ሆኖ እና ዛሬ ሌባነች መባሏ ምንም ሳይደንቃት፣ ውስጧን ግን እየመረመራትና ውስጥን ውስጧን እየበላትም እንዴት በቤተሰቦች እንዲህ ይባላለው እያለችን በውስጧ መቃድር ጋፍና ይዘዋለች። በሌላ በኩል ሰላምን ሳሎን ላይ አግኝታት ነበር። ሰላም እናት እናት የሚሸት ሽታ እየሸጠታት ይገኛል። ልጇ የሆነ ነገር የሆነች ያክል እየተሰማት ነው። ታዲያ ዳጣም እናቴ ናት ወይስ አይደለም የሚል ውስጧ ብዙ ነገሮች የከበባት ትመስላለች። እናቴን የሚል የሕፃን ልጅ ድምፅ ያቃጭልባታል። አይዞሽን ልጅ ብላም እያባበለቻት ጸጉሯንም እየደባበሰቻት ልክ እንደ እናት አሁን ተስፋ የለላትን ልጅ እንደገና አዲስ ተስፋ ትሰጣታለች። ነገር ግን አንድ ነገር ታስጠነቅቃታለች። ይኸውልሽ አበቄለሽ በጣም ኃይለኛና ክፉ ልጅ ነች ብላም ትነግራታለች። ግዴለም እጠነቀቃለሁ ብላም ወደ ኬኩ ግብዣ ለመሄድ ወታለች። ታዲያ እናታንም ይዟቸው ይወጣል። ኬኩንም እየተገባበዙ እየበሉ በነበሩበት ቅጽበት ውሃ ምንም አይነት ነገር ትንፋሽ መናገር አልፈለገችም። ኬክ ስትይዝ እሷ ስጋ እንደያዘ ድመት ናት እያለ ይነግራታል ታዲያ ሰረቅ እያደረገ በስስት አይኖቹ እየተመለከታት ይገኛል ዳጣ እሱ ያፈቅራታል መሰላትም እሱ ግን ልቡም አይኑም አርፎባታል ነገር ግን ትናንትና በተፈጠረው ነገር እጅግ ልቡ ቢያዝና ቢከፋም ምንም ላደርግ ባለመቻሌ እጅግ በጣም ይቅርታ ጠይቃለሁ ይላታል አይ ግድ የለም እኔ እንዳልወሰድኩት ካመንክ ካመንክ ራሱ በቂ ነው እኔ ለምቸዋለው ይህን ህይወት አልፍበታለሁ ትለዋለች በቃ ግድ የለም ግን ይሄ ህይወት የምትዩ ብሎም እንድትቀጥልለት ቢፈልግ ነገር ግን ዳጣ ነገሩን በአጭር ትገጫዋለች። አብረን ከቆየንና አብረን ከዘለቅን ወደፊት ብዙ የማውራት ነገር ይኖራል ትሏለች። በሀሳቧ ተስማምቷም በቃ አላስገድድሽም የሚል ይመስላል በአይኑ ይቃኛታል። ታዲያ ጎንበስ ቀና እያለ እያያትም ዘወር ብሎ ውሃን ይመለከታል። ውሃ ኬኩን ጨርሳለች። ቆይ ግን የትናንትናውን ወርቅ እና ጌጣጌጦችን የወሰደ ሰው ማን ይሆን ብሎ ጥያቄ ያቀርባል። ይህን ጊዜ ነበር ውሃ እየተቆነጠነጠች እንዲህ ያለችው እኔ አበጌለሽ እህቴን አይቻለው ትላለች። እውነትሽን ነው ብሎ ይላል ናታን። ታዲያ ዳጣ ይህንን ስትሰማ በድንጋጤ እየተርበተበተች ውሃ እርግጠኛ ነች ትላታለች። ናታን ውሃ እንደማቷሽ አስረግጦ ይነግራታል። ውሃም እንዲህ ነበር ያለችው። አዎ ትናንትና ሁሉንም ወርቅና ጌጣጌጥ ሳይሆን ያየሁት የማየን ሀብል ከኪሷ ውስጥ አይቼ አውጥቼ ለነማየ ላሳየ ስል በጥፊ መታች። ከዛ በኋላ ያለን ነገር አላውቅም ትላለች። እርግጠኛ ነሽ ውለ ዳጣ አሁንም ለሱ ሁለተኛ ጊዜ እርግጠኝነቷን ጠይቃታለች ናታን በፍጹም ውሃ አቷሽም መቶ ፐርሰንት እርግጠኛ ነኝ ይላታል ታዲያ በሀሳቧ ተስማምተውም ወደ ቤት እንሄድ ይላሉ ያበቄለች ተንኮልና ሴራ እጅግ በጣም ያምነሳጫትና ያነድዳጣጣ እንዴት አድርጋ ከእሷ ጋር መፈለት እንዳለባት እያሰበችም ወደ ቤት ትገባለች። ታዲያ አቤት ገብታም ሶፋ ላይ ቁጭ ትላለች። ሶፋ ላይ ቁጭ ባለችበት ቅጽበት ነበር አበጌለች ተንኮልን ጸንሳ እየጠበቀቻት የነበረችው ታዲያ ለመውለድ እያቁነጥነጣት እያኮበኩበች ትገኛለች። እንዲህም ትላታለች፣ ቆይ አንቺ ግን ለምንድን ነው አርፈሽ የማትቀመጪው ትላታለች። እኮ ምን አጠረፋው ምን አደረግኩኝ ትላለች ዳጣ። አይ ያደረግሹን ማንች ታውቂያለች። ከናታን ጋር ለምንድን ነው የማትርጌው ትላታለች። ኦ እህቶይ ናብታን ጋር ፉንቃ ገብቶልሻል እንዴ? ግድ የለም ፉንቃ ገብቶልሽ ከሆነ እኔ ወንዶችን ለወንድምነት እንጂ ለምንም አስቢያቸው አላውቅም። ከፈለግሽ እኔ ልጠይቅልሽ ትላታለች። እኔ ትጄ ነው አንቺ የምትጠይቅልኝ? ስትልም ትነግራታለች። ታዲያ ዳጣም አይ ሳይሆን እኔ የሞች ድብሽ መስሎ ከተሰማሽ በፍፁም አላደርገውም። ስለዚህ እባክሽን ከእኔ ላይ ያለሽን ነገር አንችልኝ ትላታለች። ይህ ነገር ነገር በደላላ የሆነችው አበጌለሽ በጥፊ ለመመታት ትጋበዛለች። ታዲያ ዳጣ በዝምታዋና በድህነቷ ውስጥ አፍና የያዘችውን ጀግንነቷን ታወጣና እጇን ጠምዝዛ ወደ ራሷ ትመልሰዋለች። ይህን ጊዜ ነበረ ሰላም ነገሩን አይታ ተመልክታ መታ በመሃላቸው ገብታ፣ ቆይ ምን እያደረጋችሁ ነው? ጋሽ ካያችሁ እኮ ይቆጣሉ ብላ ጸቡን ልታበርድ ትፈልጋለች። ዳጣም የራሷ ጉዳይ ነው እኔ ምንም አላደረግኳትም ብላ ከቤት ትወጣለች። ታዲያ አበቄለሽም በንዴት እየጦፈች እንዴት እጅን ከእሷ ላይ ተወረውረዋለች በሚል በንዴት እየተንቦገቦገች ሰላም ተገፈትራታለች። ሰላምም ቆይ ግን አበቄለች ለምንድን ነው የምትወኘው ትላታለች። ታዲያ ሁሉም ሰው ለምንድን ነው ዳጣን የሚወዳት ብላ የቅናት መንፈስ ያንቀጠቅጣታል። ታዲያ ሰላምም እፋክሽ እኛ አንቺንም እንወድሻለን ለምን እንደዚህ ትወኛለሽ ብላ ልታረጋጋት ብትሞክርም፣ አበቄልሽ ግን ሁሉ ጊዜ ተንኮል የሚጸንሰው አይምሯ ዛሬም ተንኮል ላይ ነው ያለው። ታዲያ ከትንሽ ደቂቃዎች በኋላ አበቄልሽ ትጠራለች። አባቷ ነበር የጠሯት። ምን ይፈጠር ይሆን? በሌላ በኩል ዳጣ እናትሽ ናት ብሎ ልቧ የሚነግራት እስኪመስል ድረስ አይኗ እየተንከራተተ የሚፈልጋትን ሰላምን ድንገት ደረጃ ላይ አንገቷን ደፍታ ቁጭ ብላ በነበረችበት ቅጽበት ሰላም ትመጣለች። ዳጣዬ ዬ ምን ሆነሽ ነው እዚህ ጋ ቁጭ አልሽው? ብላም ትጠይቃታለች። ምንም አልሆንኩም ግን ሰላምዬ እባክሽ ጸጉሬ እንደባብሽልኝ ትላታለች። ይህንን የሰማችው ሰላም እንዴ እናትሽ ጸጉሪሽ እንደባብሳለች አታውቅም? ትላታለች። እሷም እኮ ልቧ እጄ አንቺ በሆንሽ እና ጸጉሮሽን እየደባበስኩኝ አብሬ ከኔ ጋር ባስቀመጥኩሽ የሚል ይመስላል። ታዲያ ጭኖቿ ላይ አድርጋ ጸጉሮቿን እየደባበዘች እሺ ዳጣዬ መልሽልኝ እንጂ ለምን ዝም አልሽ ትላታለች። ዳጣ እናቷን ያገኘች እስኪመስል ድረስ ሩቅ ተጉዛለች። ሩቅ ተጉዛም ከሀሳቧ አልተመለሰችም። ታዲያ በዚህ ቅጽበት ነበር የዳጣ አባት አበጌለሽን ጠርቶ ነይ ወደ ክላስ ብሎ ይጠራት። በሩን ማንጓጓች ግቢ ይላታል። ገባችም። ውስጥ ስትገባ ሰውነቷ እየተንዘፈዘፈ ነበር። መቼም ሌባ ከሰረቀ በኋላ ምንድን ነው ብለው ሲጠይቁት አፉ መንተባተባ አይቀርምና ነይ ቦርሳውን ክፈች ብለውም አባት ይጠይቃሉ። አባዬ ምንድን ነው ትላለች። አባዬ አትበይኝ አሁን ቦርሳውን ክፈቺ ይሏታል። ታዲያ ቦርሳውን እንድትከፍት ስትጠየቅ እጆቿ እየተንቀጠቀጡ እግሮቿ እየተርበተበቱ ወደ ቦርሳው ትጠጋለች። ክፈችም ይሏታል። ታዲያ ቦርሳውን ልትከፍት እጇ አልታዘዝላት ውሏል። ከቦርሳው ውስጥ ያለው የእናቷ ጌጣጌጥ እሁን አባቷ ያዩትና ለፍርድ ያቀርቧት ይሆን ወይንስ ምን ይፈጠር ይሆን? ዳጣስ እውነቷ ሳይወጣላት በፖሊስ እንደተባለው ከቤት ተወጣ ይሆን? በቀጣይ ክፍል የምናየው ይሆናል። እስከዛው ጤና ይስጥልን። ላይክ ማድረጋችሁን አትርሱ።